ስልሳ አንድ ሺ ብር የካሬ አማራጭ ይዘመተናል። ከስቱዲዮ ጀምሮ እስከ ባለ ሶስት መኝታ ቤቶች ክፍት አሉ ለሽያጭ ያቀረብናቸው። የመብራት መቆራረጥ፣ ውሃ እነዚህ ነገሮች አያሳስቡንም ማለት ነው። ሰፊ ቴራስ አላቸው። ግራውንዶቹ መኪና ማቆሚያ ነው የሚሆኑት፣ ቤዝመንቶቹ ማለት ነው። ግራውንድ ፍሎር ግን ወደፊት ቤቱን የሚገዙት ሰዎች የራሳቸውን ኮሚቴ አቋቋመው እነሱ የፈለጉትን ነገር ዲሳይድ ማድረግ እንዲችሉ አድርገን ነው ምንተውላቸው። ከተማ ላይ ነው የሚገኘው። ወክ ለማድረግ እንኳን ቢወጣ ወዳጅነት ፓርክ የሚገኝበት ቦታ ነው። ቸርቸር ጎዳና ላይ ወክ ማድረግ ይቻላል። ወደ ፒያሳ ወደ ማዘጋጃም ለመሄድ ቅርብ ነው። በእግር በመሄድ እንኳን እነዛን ማካለል ይቻላል። ወደ ቦሊም ወደ ደንበልም ለመሄድ ሴንተር የሆነ ሎኬሽን ላይ ነው። ጤና ይስጥልን እንደምን አላችሁ? ውድ ስለ ቢዝነስ ሚዲያ ቤተሰቦች፣ ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ ጠቃሚ መረጃዎች፣ እንዲሁም የገበያ አጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ በቤቶች ልማት ላይ የተሰማሩ ድርጅቶችን የምንቃኝበት ስለሆነ በካፓዶሻ ሪል ስቴት ተገኝተናል። ካፓዶሻ ሪል ስቴት ከዚህ በፊት የገነባቸው ያስረከባቸው ቤቶች አሉ ወይ? አሁንስ ምን አይነት ፕሮጀክቶችን ይዟል? እነዚህ ፕሮጀክቶችስ በምን አይነት የካሬ አማራጮች እና ዋጋ ነው ማግኘት የምትችሉት የሚለውን ከእነሱ ልንጠይቅ እዚሁ ድረስ ተገኝተናል ማለት ነው። ይህንን ፕሮግራም ወደ እናንተ እያደረስኩላችሁ ያለሁት እኔ ሉካቢዳቤት በካሜራ ናኦል አብሮናለ ለዚ ቻናል አዲስ ከሆናችሁ ደግሞ ስለ ቢዝነስ ሚዲያን ሰብስክራይብ በማድረግ ቤተሰሙን ትችላላችሁ። አብራችሁ ቆዩ። ሰላም እንኳን ወደ ካፓዶሻ ሪል ስቴት በሰላም መጣሽ። እንኳን ደህና ቆያችን። አረፍ በይ። አመሰግናለሁ። በድጋሚ እንኳን ደህና መጣሽ ወደ ካፓዶሻ። እንኳን ደህና ቆያችን። አመሰግናለሁ። ያው እኛ ስለ ቢዝነስ ዩቱብ ቻናላችን ላይ የተለያዩ ከቢዝነስ ጋር የተያያዙ መረጃዎችን እናደርሳለን። ከዛ መሀል ደግሞ እንደ እናንተ አይነት በቤቶች ልማት ላይ የተሰማሩ ጁስቶችን እየዞርን እንቃኛለን። ና ለዛሬ ካፓዶሻ ሪል ስቴትን መርጠናል። እስቲ በመጀመሪያ ራስን በማስተዋወቅ ጀምርልኝ። ና ካፓዶሻ ሪል ስቴት ማነው፣ ከዚህ በፊት የሰራቸው ስራዎችስ ምንድን ናቸው የሚለውን ንገረን። እኔ ናታናለም እባላለሁ የካፓዶሻ ሪልሴት ማርኬቲንግ ሴልስ ዳይሬክተር ነኝ። ካፓዶሻ ሪልሴት ላለፉት አምስት ዓመታት አዲስ አበባ ላይ መሀል ከተማ ላይ አፓርትመንት ቤቶችን እየገነባ እንገናኛለን። ወደ አምስት ቦታዎች እስካሁን ግንባታ አካሄደናል። አንዳንዶቹን አስረክበናል መቶ ፐርሰንት። ወደ ፒያሳ ላይ ሳይታለን ሞናርኮ ሆቴል አካባቢ ወደ ጆን ኦፍ ኬኔዲ ትምህርት ቤት የሚባል እሱ ፊት ለፊት አለን። ልደታ ባልቻ ትምህርት ቤት ወይም ደግሞ ልደታ ፍርድ ቤት ጀርባም እሱ ጋር አለን። አንደኛውን ብሎክ ሙሉ ለሙሉ ሰዎች ተረክበው እየኖሩበት ነው። አንደኛው ደግሞ ኦልሬዲ በማስረከብ ላይ እንገኛለን። ኦልሞስ ስምንት ወር ውስጥ እናስረክቧለን። ሌላኛው ደግሞ መስቀል ፍላወር ቪላ ቨርዲያ ሬስቶራንት የነበረበት የምታውቁት ከሆነ እዛም ላይ ሌላ ሳይት ጀምረናል። ፍሬንድሺፕ ወዳጅነት ፓርክም ሌላ አራተኛ ሳይት አለን አራት ኪሎም አምስተኛ ሳይቶች አሉ እነዚህ ሳይቶች አሉ። በጣም ጥሩ ያው እንደ መግቢያ ወደ አምስት ሳይቶች እንዳሏችሁና ከዚህ በፊትም ያስረከቧቸዋቸው ቤቶች እንዳሉ የነገርከኝ ነበርና እስቲ እነዚህም ቤቶች በምን ያህል ጊዜ ነው ሰርታቸው ያስረከቧችሁት ከዚህ በፊት የነበሩት? የልደታው አሁን በሁለት ዓመት ተኩል ውስጥ ነው ሰርተን ያስረከብ ነው። ኦልሬዲ ሰዎች መኖር ጀምረውበታል። ስምንት ፎቅ ነው፣ አንድ ብሎክ ነች። በፍሎር ሶስት ቤቶች ነው ያሉት ማለት ነው። ከጎኑ ደግሞ ሌላ መንታ ህንፃ አለን። እሱም መንታ ህንፃ ላይ አንድ ሶስት ዩኒቶች ይቀሩናል አቬለብል፣ እነሱም ለሽያጭ አሉ። ግን እሱም ኦልሬዲ እስኬለተን አልቀዋል፣ ብሎኬ ተደርደዋል። አሁን ቻክ እንጀምራለን፣ በር መስኮት መቅጠም እንጀምራለን። በስምንት ወር ውስጥ እነሱንም እናስረከባቸዋለን ማለት ነው። ብዙዎቹ ሳይታችን ሁለት ዓመት ተኩል ነው ዲሊቨሪ ታይማችን ማለት ነው። ያው የምንይዛቸው ሳይቶች ብዙ ጊዜ ትልልቅ ሳይቶች አንድ ዘመኛ ወይ ሁለት ወይ ሶስት ብሎኮች ስለሆኑ በተባለው ሰዓት ውስጥ እናስረከባለን። የምንታወቀው በዛ ነው። ካፓዶሻ በጣም ጥሩ። ያውኛም ምን አዲስ ነገር አለን ልላችሁ ስለሆነ የመጣ ነው። አሁን ላይ እንደ ፕሮጀክት የያዛችኋቸው ሳይቶች ቤት አካባቢ ነው የሚገኙት እና ምን ይመስላል ያለው ፕሮግሬስ? በዛ ያሉ ሳይቶች አሉ። ፒያሳ ቴድሮስ አደባባይ፣ ሞናርኮቴል፣ ወይም ደግሞ ማሪስቶፕስ የጤና ክሊኒክ የምታውቀው ከሆነ በሱ ጋር ወደ ውስጥ ገባ ሲል ጆን ኤፍ ኬኔዲ ሚል ትምህርት ቤታ ለሱ ፊት ለፊት ሁለት ብሎኮች አሉ። አሁን እነሱ ላይ ሽያጭ እየሸጥን ነው። አንደኛው ብሎክ ኦልሬዲ ሁለተኛ ፎቅ ላይ ደርሷል። ኮንስትራክሽን ላይ ያለው አንደኛው ገና መሰረት እየተቆፈረለት ያለ ነው። እሱ ላይ ብዙ ቤቶች ለሽያጭ አቅርበናል። ፒያሳ ላይ በጣም ጥሩ የቤት አማራጮቻችሁ ስ ምን ይመስላሉ? አሁን መኖሪያ ቤት ለሱቅ የሚውሉ ምን አይነት አገልግሎት የሚውሉ ቤቶች ነው እየገነባችሁ ያላችሁ? ታውሉ እኛ እየገነባን ያለ ነው ሬዚደንሻል ብቻ ነው፣ መኖሪያ ቤቶች ብቻ ናቸው። ሱቆች ያላቸው አፓርትመንት ቤቶች ብቻ ነው ያሉት። ከአንደኛ ፎቅ ጀምሮ አፓርትመንት ቤቶች አሉን። ደብል ቤዝመንት አላቸው፣ ግራውንድ ፍሎር አለው። የመጨረሻው ፎቆቻችን ሁሉም የራሳቸው ቴራስ አላቸው፣ ቤቶቹ ማለት ነው። እዚህ ፒያሳ ሳይታችን ላይ ከስቱዲዮ ጀምሮ እስከ ባለ ሶስት መኝታ ቤቶች ክፍት አሉ፣ ለሽያጭ ያቀረብናቸው ናቸው ማለት ነው። ከ48 ካሬ ስቱዲዮ አለ አይደለም 79 ካሬ ባለ አንድ መኝታ አለን። 121 ካሬ ሁለት መኝታ ቤት፣ መቶ አርባ ሶስት መኝታ ቤቶች አሉ። ጉዳይ የሚሆነው ደግሞ ዋጋ ነው። ስለዚህ በምን ያህል ዋጋ ነው እነዚህም ቤቶች ማግኘት የሚችሉት? ዋጋችን ፒያሳው ሳይታችን ላይ የጆንፍ ኬኔዲ ሳይት ከ87 ሺህ ብር ጀምሮ በካሬ ቴን ፐርሰንት ለሚከፍለን ዋጋ ይዘን መጥተናል። ኢኒሻል ፔመንት ግን ቅድመ ክፍያ ከፍ የሚያደርጉልን ከሆነ ከስተመሮች፣ እኛም ተመጣጣኝ የሆነ ዲስካውንት አዘጋጅተን እንጠብቃቸዋለን። ለምሳሌ ኢኒሻል ፔመንት ላይ ከ25 እስከ 30 ፐርሰንት ኢኒሻል ፔመንት ዳውን ፔመንት የሚከፍሉን ከሆነ 87 የነበረውን እኛ በ82 ሺህ ብር የካሬ ዋጋ እንሸጥላቸዋለን ማለት ነው። ከዛም በላይ ደግሞ ከ40 እስከ 50 ፐርሰንት የሚከፍሉን ከሆነም ሰባ ሰባት ሺ ብር የካሬ ዋጋ አዘጋጅተናል ማለት ነው። መቶ ፐርሰንት መክፈል እንፈልጋለን የሚሉ ከስተመሮች ከሆነ ደግሞ በካሬ 87 ሺ የነበረውን በ72 ሺ ብር የካሬ አማራጭ ይዘን መጥተናል ማለት ነው። ለምሳሌ 10 ፐርሰንት ለሚከፍለን በካሬ 87 ሺ ብር ነው። የባለ አንድ መኝታውን 63 ካሬውን ብናየው 5 ሚሊዮን 481 ሺ ብር ነው ጠቅላላ ዋጋው የሚሆነው ማለት ነው። የእሱን 10 ፐርሰንት ቅድመ ክፍያ ወደ 548 ሺ 100 ብር ይሆናል ቅድመ ክፍያው። ግን ኢኒሻል ፔመንት ከፍ የሚያደርጉልን ከሆነ ለምሳሌ 50 ፐርሰንት እንኳ እከፍላለሁ ካለ በካሬው በ77 ሺ ይሰራለትና 5 ሚሊዮን አንድ ሺህ የነበረው አራት ሚሊዮን ስምንት መቶ ሃምሳ አንድ ሺህ ብር ይሆናል ቅናሹም እንደዛ ይሆንለታል ማለት ነው እሺ አሁን ከነገርከኝ ሌላ ደግሞ ተጨማሪ ሳይት ሌላ ሁለተኛው ሳይታችን አሁን በደንብ እየሸጥን ያለነው መስቀል ፍላወር የድሮ ቪላ ቨርዲያ ሬስቶራንት የነበረበት ላይ አሁን እዛ ላይ እኛም አፓርትመንት ቤት እየገነባንበት እንገኛለን እሱም ላይ አማራጮች አሉን ቤቶች ከስቱዲዮ ጀምሮ እስከ ባለሶስት መኝታ ቤቶች አቬለብል አሉን የካሬ አማራጫቸው ስ ምን ይመስላል እሱ እዛው አሁን ባለአንድ መኝታው ሰማንያ አምስት ካሬ ነው ያለን በካሬ የምንሸጥበትን ዋጋ ኢኒሻሊ ቴን ፐርሰንት ለሚከፍሉ ሰዎች ሰባንድ ሺህ ብር ነው በካሬ እየሸጥን ያለ ነው ማለት ነው። ሃምሳ ፐርሰንት ዳውን ፔመንት ለሚከፍሉ ሰባ አንድ ሺህ ብር መቶ ለሚከፍሉ ደግሞ ወደ ስልሳ አንድ ሺህ ብር የካሬ አማራጭ ይዘ መተናል። ኦልሬዲ ገና ኮንስትራክሽኑ ሊጀምር ነው። ለዛም ነው ይሄ ዲስካውንት የተደረገለት ፕራይስ የሆነው ወደፊት እየጨመረ ይሄዳል ማለት ነው። ቀደሞ ለሚገዙ ሰዎች እኛ ዲስካውንት አዘጋጅተን እየጠበቅናቸው ነው። በርድ ያለ ማለት ነው። በጣም ጥሩ ያው፣ እኛ ምን አዲስ ነገር አለ ብለን ስለመጣን አሁን ላይ ዲስካውንት አለ ያልክን ነው። በጣም ጥሩ ያው፣ ሌላው ነገር ስለ መኖሪያ ቤት ስናነሳ ፋሲሊቲ ነው። በዙሪያው የእምነት ቦታዎች፣ ትምህርት ቤቶች እና የተለያዩ አገልግሎቶችን ይፈልጋሉ ደንበኞች ና ከዛ አንፃር የእናንተ ሳይቶች ምን ያህል ተመራጭ ናቸው? የፒያሳው ሳይታችን የሚገኘው ኦሬዲ ከተማ ላይ ነው የሚገኘው ዎኪንግ ኤሪያ፣ ወክ ለማድረግ እንኳን ቢወጣ ወዳጅነት ፓርክ የሚገኝበት ቦታ ነው። ቸርቸር ጎዳና ላይ ወክ ማድረግ ይቻላል። ወደ ፒያሳ ወደ ማዘጋጃም ለመሄድ ቅርብ ነው። በእግር በመሄድ እንኳን እነዛን ማካለል ይቻላል። ሴንተር ወደ ፍሎሃም ለመሄድ ቅርብ ነው። ሎኬሽናችን ማለት ነው። ፓርክ ቪውም አላቸው፣ ፍሎራቸው ከፍ ሲል ማለት ነው። ቪላ ቨርዲያው ደግሞ የመስቀል ፍላወሩ ደግሞ አማካኝ ቦታ ነው። ጎተራ ለመሄድ ቅርብ ነው። ቦሌ ሚካኤልም ለመሄድ በዛ በኩል ነው። ወደ ቦሌ ወደ ደንበርም ለመሄድ ሴንተር የሆነ ሎኬሽን ላይ ነው የሚገኘው ማለት ነው። በጣም ጥሩ ያው ፕራይም ሎኬሽን ላይ መሆኑ የተለያዩ አገልግሎቶችን ለማግኘት ቀላል ያደርገዋል እና ደንበኞችም ተመራጭ እንዲሆን ያደርገዋል ብዬ አስባለሁ። ሳይቶቻችሁ ካሉበት ቦታ አንጻር ፋሲሊቲዎችን እየነገርከኝ ነበረ። ከዛ በተጨማሪ ደግሞ ራሱ እናንተ የምትገነቡት መኖሪያ ቤት ምን ያህል ፋሲሊቲ ያሟላል? እኛ የምንገነባቸው ሁለት ቤዝመንቶች ይኖራቸዋል፣ ግራውንድ ፍሎር ይኖራቸዋል፣ ከላይ ደግሞ ሰፊ ቴራስ አላቸው። ግራውንዶቹ መኪና ማቆሚያ ነው የሚሆኑት፣ ቤዝመንቶቹ ማለት ነው። ግራውንድ ፍሎር ግን ወደፊት ቤቱን የሚገዙት ሰዎች የራሳቸውን ኮሚቴ አቋቋመው እነሱ የፈለጉትን ነገር ዲሳይድ ማድረግ እንድችሉ አድርገን ነው ምንተውላቸው ማለት ነው። ግራንድ ፍሎር ቤቶቻችን ላይ ልደታ ላይ ሶስት ቤት ነው በፍሎር ያለው ያሳለ ያለው ላይ በፍሎር አራት ቤቶች ነው ያለው። ስቱዲዮውን ስለተቆጠረ ነው እንጂ ሶስት ቤት ማለት ይቻላል። የቪላ ቨርዴው የመስቀል ፍሎር ያለው ሳይታችን ነው ማለት ደግሞ ወደ በፍሎር አምስት ቤቶች ያሉት፣ ሁለት ሁለት ሊፍቶች ያላቸው፣ ከርሰ ምድር ውሃ፣ ጄነሬተር። እነዚህ ነገሮች አለ ማለት ስለማያስፈልግ በውስተዋቂነት ስለሚኖር ነው። የመብራት መቆራረጥ፣ ውሃ፣ እነዚህ ነገሮች አያሳስቡንም ነው ማለት ነው። ከፓዶሽ ያለ በአጠቃላይ ስንት ፍሎር ነው? በአጠቃላይ ደግሞ ጂ እየገነባ 12 ነው የገነባ ላይ ለማስራት ወደ ላይም በጣም ከፍ አላደረግንም እኛ አስራ ሁለት ፎቆች ነው እየገነባን ያለው ሁሉም ሳይቶቻችን ላይ። እንደውም የልደታዎቹ ስምንትና ዘጠኝ ፎቅ ናቸው። በጣም ጥሩ ያው ከፍታ ላይ አይደለም እያልከኝ ያለሁ። አስራ ሁለት ፎቅ 12 ፍሎር ናቸው። ከዛ በተጨማሪ ደግሞ ያው ብዙ አይነት ሪል ስቴቶች አሉ ሀገር ላይ አሁን ላይ እንደምናውቀው እና ከነዛ ሪል ስቴቶች ካፓዶሽያን በምን እንለየው ወይ ደግሞ ምን የተለየ ነገር አለ? እኛ መርህ ይዘን የምንጓዘውም የካምፓኒው ህልሞን እንገነባለን የሚል መርህን ያለን። የምንይዛቸው ሳይቶች መሀል ከተማ ላይ ናቸው። ትንንሽ ብሎኮች ነው የምንይዘው ሁለት ወይ ሶስት በአጭር ጊዜ ውስጥ እናስረከባለን ከዚህ በፊትም ሁለት ዓመት ተኩል ውስጥ አስረከበናል ቤቶችን። ሰፋ ያሉ ነገር ሲሆኑ ዲሊቨሪ ታይም ሊችግር የሚፈጥረው። እኛ ግን የያዝናቸውን ሳይቶች እያጠናቀቅን ወደ ሌላ ሳይቶች እየሄድን ነው፣ እና ለደንበኞቻችን ባለነው ጊዜ ቤቶችን እናስረከባለን። ጥሩ ያው አሁን ላይ ፕሮግረስ ላይ ያሉ ቤቶችን እየነገርከኝ ነበር። እስኪ በዝርዝር ምን አይነት ፕሮግረስ ላይ ያሉት እነዚህ ቤቶች? የፒያሳው ሳይታችን ኦልሬዲ ኮንስትራክሽን ተጀምሯል። አሁን ሰከንድ ፍሎር ላይ ደርሷል። በግንባታ ላይ ነው። በሁለት ዓመት ውስጥ እናስረክባለን ለደንበኞቻችን ማለት ነው። እሱን እቅድ ይዘን እየሰራን ያለነው ደግሞ 12 ፎቅ ነች፣ አንድ ብሎክ ነው ህንፃው። ምንም የሚይዘንም ነገር የለም። ፕሮግረሱን እየታየ የሚሄድ ነገር ይሆናል ማለት ነው። መስቀል ፍላወር ሬቪላ በድ ሳይታችንን ኦልሬዲ አሁን ኮንስትራክሽን በመጀመሪያ ላይም ፕሮሰስ ላይንን እንጀምራለን። እሱንም በሁለት ዓመት ተኩል እስከ ሶስት ዓመት ድረስ ነው ዲሊቨሪ ታይሙ። በዛ ውስጥ እኛም ጠንቅቀን ለማስረከብ ፕሮግራማችንን እኛ ጨርሰናል፣ ዝግጅት አድርገናል፣ እኛ ማለት ነው። በጣም ጥሩ ጥሩ ቆይታ አድርገናል። በመጨረሻ ደግሞ ስለ ካፓዶሻ ሪልስቴት ማለት የምትፈልገው ነገር ካለ ተመልካቾች ቢያቁት ብለ የምታስበው ነገር ካለ ድል ስጥ ካፓዶሻ ሪልስቴት ያው አንድ አምስት ዓመት ሆኖታል። መግቢያ ላይ እንዳልኩሽም አፓርትመንት ቤቶችን እየገነባን ነው። ዋናው አለማችን ሰዎችን ህልማቸውን ወይም ደግሞ ቤት ባለቤት ማድረግ ነው እና ህልሞውን እንገነባለን የሚል መርህ ይዘን ነው እየሰራን ያለ ነው። በአጭር ጊዜ ውስጥ ሳይንዛዛ አፓርትመንት ቤቶችን ለከስተምሮች ለማስረከብ ነው። መሀል ከተማ የሆኑ ቦታዎች ላይ ማለት ነው እንደነ ፒያሳ እንደነ መስቀል ፍላወር ልደታ ያሉ ቦታዎች ላይ ልደታ ላይ አስረክበናል፣ ቃል በገባነው መሰረት። አሁንም እነዚህንም ደግሞ የከስተመሮቻችን ቃል በማክበር ወደ ፕሮሰስ ላይ ግንባታ ላይ እየጀመርን ነው ማለት ነው። እና የደንበኞቻችንን ህልም ማሳካት ነው የምንፈልገው። የሁሉንም ቤት ባለቤት እንዲሆኑ እንፈልጋለን። በመጨረሻ ደግሞ ተመልካቾች እናንተን ማግኘት ስለሚፈልጉ እናንተ በመልኩ ሊያገኟቸው ይችላሉ። ከታች በምናስቀምጠው ስልክ በመደወል እኛን ቀጥታ ኮንታክት ማድረግ ይችላል፣ ሊደውሉን ይችላሉ። አገር ውስጥም ያሉ ሰዎችም ቢሆን ውጭም ያሉ ሰዎች የሚፈልጉትን መረጃ መውሰድ ይችላሉ። ወደ ሽያጭ ፕሮሰስ ለማድረጉ ከፈለገ ውጭ ያሉ ሰዎች ያው እዚህ ሀገር ወይ ያላቸው በእነሱ አማካኝነት ፕሮሰስ ማድረግ ይቻላል ስለዚህ ከሀገር ውጭም ሀገር ውስጥ ላሉ በሙሉ ካፓዶሻ ሪል ስቴት ተመራጭ ሆናል ማለት ነው በደንብ በሚገባ ስለሰጠኸኝ መረጃ በጣም አመሰግናለሁ መልካም እኔም አመሰግናለሁ ያመለከታችሁት በካፓዶሻ ሪል ስቴት ተገኝተን ያደረግነው ቆይታ ይህንን ይመስል ነበረ። ካፓዶሻ ሪል ስቴት ምን አዲስ ነገር ይዞልን መታል? አሁን ላይ እጃቸው ላይ ፕሮጀክቶች ይገኛሉ ወይ? እነዚህ ቤቶች ውስጥ በምን አይነት አማራጭ ነው የቀረቡት የሚለውን ከእነሱ መረጃ ሰምተናል። አሁን ላይ በዋናነት ፒያሳና መስቀል ፍላወር ላይ ሳይቶቻቸው እንዳሉና በአጭር ጊዜ ውስጥ እንደሚያስረክቡ መረጃውን አድርሰውናል። ስለዚህ የዛሬ ፕሮግራማችን ይህንን ይመስል ነበረ። እናንተ ደግሞ እነሱ ማግኘት የምትፈልጉ ከሆነ ከስር በምናስቀምጥላቸው ስልክ ቁጥር ደውሉ። የእኛ ፕሮግራም ዛሬ ይህንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።